ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ ተከታታዮቼ ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ፓስታን እንግዲህ ክሽን አድርገን በእንቁላል አጣፍጠን እንሰራለን። በጣም የሚጣፍጥ አሰራር ነው፣ ትወዱታላችሁ። ቀለል ያለ ሆኖ ለየት ስለሚል አንዳንዴ ደግሞ እንደዚህ አድርገን እንድንሰራ፣ ዛሬ እሱን ነው አብረን የምንሰራው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዊ ስሰራ ወደ እናንተ እንዲደርስ ማለት ነው። በጣም የሚጣፍጥ የፓስታ አሰራር ነው ሞክሩት። ስራይ ከተመቻችሁ ላይ ካርጋችሁ አበረታቱኝ። እዚህ ጋር አሁን ለፓ ፓስታችን ውሃ ጥጃ አለው። የተወሰነ ፓስታ ነው የምቀቅለው። እሱ ላይ ትንሽ ዘይት እና ጨው ጨመርኩበት። ይሄኛውን ፓስታ ነው የምገለገለው እና የተወሰነውን ፓስታ ጨምረን እንቀቅላለን። አሁን ለእኔ የሚበቃኝን ያክል ፓስታ ጨምሬያለው ይኸው። ከዛ በደንብ ወደ ውስጥ ስለገባልን ከድነን እናበስለዋለን። ይው አሁን ስመለከተው እንግዲህ እንደዚህ ይውላችሁ፣ እንደዚህ ቀምሰን እናየውና ጥሩ ሆኖ ስለበሰለ አሁን እዚህ ጋር ይበቃዋል። በማጠፋ አድርጌ በውሃ ለቅልቄ እሱን አስቀምጣለሁ። እዚህ ጋር ደግሞ መጥበሻ ጣድኩኝና የተወሰነ ዘይት ያደረኩበት ከዛ ነጭ ሽንኩርት አንድ አምስት ስድስት ፍሬ የሚያክል እንደዚህ ከትፌ አምጥቼ ከዘይት ጋር እያቁላላሁት ነው። እኔ ነጭ ሽንኩርት ብቻ የተጠቀምኩት እዚ ጋ እናንተ ከፈለጋችሁ ቀይ ሽንኩርትም ጨምራችሁ መጠቀም ትችላላችሁ። ግን በነጭ ሽንኩርቱ ብቻ የራሱ የሆነ ደስ የሚል ጣዕም ስላለው እንዲህ በቀላሉ መሞከርም ትችላላችሁ። ከዛ እዚ ጋ ሁለት ቲማቲም ፈጭቼ አምጥቼ ጨምሬበታለው። ያው እንደዚህ ቆንጆ ነው፣ የተቆላላለን ነው። እዚህ ጋር ግማሽ ሾርባ ማንኪያ በርበሬ ጨምሬበታለሁ። ከዛ እዚህ ጋር መርቲ የቆርቆሮውን ቲማቲም አንድ የሾርባ ማንኪያ ጨመርኩበት። ከዛ እዚህ ጋር ግማሽ ሻይ ማንኪያ ጨው ጨምሬበታለሁ። እንዲሁም ደግሞ ግማሽ ሻይ ማንኪያ ከሙንና እንዲሁም ደግሞ ትንሽ ቁንዶ በርበሬ። ከዛ እዚህ ጋር ደግሞ ጦስኝ ነው እያሸው እየጨመርኩበት ያለሁት፣ ግማሽ የሾርባ ማንኪያ ያክል ጦስኝ። ብትጠቀሙበት አሸታሽ ታርጋችሁ ብትጨምሩበት በጣም ቆንጆ ነው። ለፒዛ እንደዚህ ለፓስታ በጣም ቆንጆ ነው እና ጦስኝ ብዙ ጊዜ ያው ብትጨምሩት ቆንጆ ነው። እዚህ ጋር ደግሞ የላውሮ ቅጠል እየጨመርኩት። የላውሮ ቅጠሉ እኔ ስላለኝ ነው እንጂ ከሌላችሁ በሌላ ነገርም አጣፍጣችሁ በፊት የሚጨመሩ ናቸው ቅመሞች ደግሞ በቂ ስለሆኑ፣ በእነሱም አጣፍጦ መስራት ይቻላል። ይኸው እንደዚህ ቆንጆ ሆኖ ደርሶልናል። አሁን እሱን እናወጣዋለን። እዚህ ጋር ደግሞ ፓስታውን በሳህን ገልብጬ አምጥቻለሁ። አሁን እሱ ላይ የሰራነውን ስጎ እናደርግና ከዛ በደንብ አድርገን እናዋህደዋለን። እንደዚህ አይነት የምግብ አሰራር ኮሪያኖቹ ይሰሩታልና እኔም ከነሱ ነው የተመለከትኩት። እነሱ ግን በኑድልስ ነው የሚሰሩት። እኔ ኑድልስን መጠቀም ስላልፈለግኩ በፓስታ ቀይሬ እንዲሁም ደግሞ አሰራሩንም ቀያይሬው እንደዚህ አድርጌው እየሰራሁት ነው። እዚህ ጋር አሁን አራት ያበሻ እንቁላል እንመታለን። ከዚህ በላይም ማድረግ ትችላላችሁ እንቁላሉን ከዛ ግማሽ የሻይ ማንኪያ ጨው ጨምሬበታለሁ። ከዛ አንድ ላይ እንደዚህ አድርገን እንመተዋለን። ያው እንደዚህ መትቸዋለሁ። እዚህ ጋር ደግሞ ዘይት አድርጌ መጥበሻ ጥጃለሁ። እሱ ላይ ግማሹን እንቁላል ጨመርኩበት። ከዛ እንቁላሉ እንዳደረግን ከፓስታው የለወስነውን እንደዚህ አድርገን እናመቻቻለን። እኔ እዚህ ጋር ትንሽ እያበዛሁት ነው መሰለኝ ከዛ ቺዝ እዚ ጋር አለኝ ቺዝ ጨመርኩበት። ከዛ እጥፍ ነው የምናደርገው። እዚ ጋር ትንሽ ፓስታው ስለበዛብኝ ነው እንደዚህ ሳጥፈው ሙሉ በሙሉ እንደዚህ አልታጠፍ ያለኝ። ፓስታውን ትንሽ አነስ አነስ እያረጋችሁ ብትጠቀሙበት ደግሞ በጣም ቆንጆ ነው። ከዛ እንደዚህ ደግሞ እንደገና መልሼ የገለበጥኩት ጠንከር እስኪል ድረስ እዚህ ጋር ትንሽ እየገለባበጣችሁ ጠንከር ብላችሁ ቆንጆ ነው። ይኸው እንደዚህ ሆኖልኛል። አሁን አውጣዋለሁ። ይኸው እዚህ ጋር እንደዚህ አድርጋ ውጥቼዋለሁ። የሚቀጥለው የቀራንን ደግሞ እንደዛው አድርገን ደግሞ እንሰራዋለን። ያው እንቁላሉን ሁሉንም አድርጌ ከዛ ፓስታውን ግን አነስ ነው፣ እዚጋ ማደርገው የቅድሙ ትንሽ ስለበዛ ነው ለመታጠፍ ትንሽ ያስቸገረው። አነስ ሲል ግን በጣም ቆንጆ ነው። በደንብ አርጎ ይታጠፍላችኋል። ከዛ የተወሰነ ቺዝ እዚጋ እናደርግበትና ከዛ መጥ በደንብ መጠጥ ካለልን በኋላ ነው እንደዚህ ግልብጥ የምናደርገው። ያው እዚህ ጋር ያሁኑ ይሁላችሁ በደንብ ተገልብጦልኛልና ከጎን ቺዙ ነው እየቀለጠ የሚወጣው እና ይሁን እንደዚህ አድርገን እንግዲህ ሁላችሁ ጨርሰነዋል። አውጪ ደግሞ በቃ ላይ አድርጌ ይዤው መለሳለሁ። ይሁላችሁ በቃ ላይ አድርጌ ይዤው እችላለሁ። እንደ አማራጭ ይሆናችኋል። በጣም የሚጣፍጥ የፓስታ አሰራር ነው። በቀላሉ ደግሞ እንደዚህ አድርገን ደግሞ ሰርተን ለየት አድርገን ማለት ነው መመገብ እንችላለን። እኔ እንደዚህ የቆራረስኩት ላመጋገብ አመቺ እንዲሆን እንዲሁም ደግሞ ለተለያዩ ሰዎች እንዲመስጠት እንዲቻል ብዬ ነው። እንግዲህ እስካሁን ከኔ ጋር ስለነበራችሁ፣ ሁልጊዜ ስለምትከታተሉኝ፣ ስለምታበረቱኝ ስለሁሉ እግዚአብሔር ይስጥልኝ፣ በጣም ነው የማመሰግነው። እኔ ቀምሼ አሳያችኋለሁ። ለዛሬው እንግዲህ በዚህ እሰናበታችኋለሁ። ሰላም ሁኑልኝ። ቻው